አሰላም አለይኩም ወረህመቱላህ ወበረካቱሁ፣ ውድ የተከበራችሁ የዩትዩብ ቻናል ተከታታዮች በሙሉ ሰላም ናቸው። እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። እንግዲህ የሀራ ሰላማዊ ሰልፍ ይህን ይመስላል። የሀራ ሰላማዊ ሰልፍ ህዝቡ 01 02 03 04 05 ቀበሌ በሙሉ በሀራ ከተማ ተገኝቶ ሰላማዊን ሰልፍ እንዲህ በደመቀ ሁኔታ ለሀገራችንና ለእኛ ሰላም ያስፈልገናን በሚል ለመንግስት ጥሪውን አቅርቧል። መንግስትም በፍጥነት ሰላሙን አስከብሮ ህብረተሰቡን ሰላም አግኝቶ እንዲኖር ትልቁን ሚና እንዲጫወት ድጋፍ ሰጥቷል። ድጋፋችን እንግዲህ ያው አስፈላጊውን እያደረገ ይገኛል። ህብረተሰቡ መንግስትም በዚህ ተነሳሽነት ሰላሙ እንዲያስከብርልን ነው የምንለው። ብቻ አሁን ላይ ያለንበት ሁኔታ ትንሽ የሆነ የተመሰቃቀለ ነገር ስለነበረ እና ያንንም በመቋቋም ሰላም ለሁሉ አስፈላጊ ነው በሚል ወደፊት አንድ እርምጃ መሄድ አለበት በሚል ነው እና እስኪ እናንተስ ምን ትላላችሁ? አሁን ባለንበት ሁኔታ ሰላም ያስፈልጋል አያስፈልግም? አዛላቂው ማንኛ ነው? ማንኛው ነው ለህብረተሰቡ ሁሉም ሰው ከመንግስት ምንም የሚፈልገው ነገር የለም፣ ሰላም ብቻ ነው። የሚነግደው በራሱ ነው፣ መንግስት ሰጥቶት አይደለም። የሚያርሰው በራሱ ነው፣ መንግስት በሬ ገዝቶለት አይደለም። ግን ሰላም ሲሆን ማረስም መነገድም ስለሚቻል ይህን ሰላም መንግስት ሰላምን አስጠበቀ፣ ህብረተሰቡ ነግዶም አርሶም በቃ በተለያየ መንገድ ላይ ተንቀሳቀሶ እርዚቁን ይፈልጋል ማለት ነው እና አሁን ባሀራ ከተማ ለየት የሚያደርገው ነገር እስካሁን ድረስ ሰላሟን አስከብሮ የሚኖር ህዝብ ነው። በአንድነት ከተቆመ ደግሞ አንድነት ኃይል ነው እና የፈለገውን ነገር ማድረግ ስለሚችል ለሁሉም የሰላም ዘብ ከሆነ ምንም አይነት ሙሲባና ምንም አይነት ችግር ከተማ ውስጥ አይገባም። ግን ይህ የሁሉንም አስተዋጽኦ ያስፈልገዋል ማለት ነው። ሰላማዊ ሰልፉ በደመቀ ሁኔታ ነው ሁሉም ገበሬውም ነጋዴውም በአጠቃላይ የመንግስት ሰራተኛ በሙሉ ወደ ሰላማዊ ሰልፍ ወጥቶ አብሮ በዚህ አይነት መልኩ ህዝቡ መስመር ላይ ወጥቶ ሰላም እየፈለገ የሰላም ጥሪ እያደረገ ይገኛል። ሰላማችሁ ይብዛ። እስኪ ይህን ሰላም የምደግፉ ላይክ እና ሼር እያደረጋችሁ እንዲሁም በኮመንት ይህን ሰላም ትክክለኛ ነው የምትሉ በኮመንት አሳውቁነው። ዛሬ እዚህ የተገኘነው ነው ሁላችን፣ ወንድ ሴት፣ ወጣት አዛውንት፣ የሃይማኖት አባቶች፣ የንግዱ ማህበረሰብ አባላት፣ የሲቪል ማህበረሰብ ተወካዮችና የመንግስት ሰራተኞች ለሰላም ዘብ ለመቆም ቃል በመግባት ነው። ክቡራን፣ የሀራ ከተማ ወጣቶች የእናንተ ብርቱ ተሳትፎ ለዚህ የሰላም ጉዞ ወሳኝ ነው። የወደፊቷ ኢትዮጵያና ሀራ ከተማ በእጃችሁ ላይ እንደምትገኝ አምናለን። እናንተ የለውጥ አርበኞች፣ የብልጽግና አርክቴክቶች የሰላም አምባሳደሮች ናችሁ። ንቁ ተሳትፏችሁ፣ የፈጠራ ሀሳቦቻችሁና ለበለጠ የተሻለ የወደፊት ምኞታችሁ የሰላም ጥረታችንን የበለጠ ያጠናክረዋል። ክቡራን፣ የምንወዳችሁ የሀራ ከተማ ሴቶች፣ እናንተ የቤተሰብ መሰረት፣ የማህበረሰብ አንቀሳቃሾችና የሰላም አርማዎች ናችሁ። በቤታችሁ፣ በስራ ቦታችሁና በሁሉም የህይወት ዘርፎቻችሁ ዘርፎች የምታሳዩት የሰላም አርአያነት ያለው ተግባር እጅግ የሚደነቅ ነው። የሴቶች ተሳትፎ በሰላም ግንባታ ሂደት ውስጥ ወሳኝ ነው ያለው ሰሞኑ በላይ ዘላቂ ሰም ሰላምን ለማረጋገጥ የሚያስችል ጠንካራ መሰረት ይጥላል። እናንተ የፍቅር የይቅርታና የመተሳሰል ምልክቶች ናችሁ። የተከበራችሁ የሃይማኖት አባቶች እናንተ የሞራል ኮምፓስ ናችሁ። በቅዱሳት መጽሐፎቻችሁና በልባችሁ ያላችሁ የሰላም ትምህርቶች ለህብረተሰባችን ብርሃን ይሰጣሉ። የእናንተ ጥበብ የተሞላበት ምክር የእርቅ ጥረታችሁና ለሰላም የምታደርጉት የማያቋርጥ ጸሎት ይቺን ከተማ ወደ ብልጽግናና ወደ ዘላቂ ሰላም ለማምራት ለመምራት ትልቅ አስተዋጽኦ አለው። ውድ የሀራ ከተማ ኗሪዎች፣ ሰላም የህይወት ዋስትናችን ነው። ሰላም ከሌለ ቤታችን ምቹ አይሆንም፣ ልጆቻችን በነፃነት አይጫወቱም፣ እኛም በረጋ መንፈስ ወደ ስራችን መሄድ አንችልም። ሰላም የልማት መሰረት ነው። ትምህርት ቤቶቻችን የሚገነቡት፣ መንገዶቻችን የሚሰሩት ጤና ጣቢያዎቻችን አገልግሎት የሚሰጡት በሰላም ዋዜማ ነው። ሰላም የስራ እድልን ያሰፋል፣ ንግዱን ያሳድጋል፣ የኢኮኖሚ እድገትን ያፋጥናል። ሰላም ፍትህና እኩልነትን ያረጋግጣል፣ የመቻቻልና የመከባበር መንፈስን ያጠናክራል። በተቃራኒው ጦርነት እጅግ አሳዛኝና ውዳኔ ነው። ጦርነት የንጽዋኑ ህይወት ያለ ምክንያት ይቀጥፋል፣ ቤተሰቦችን ይበትናል፣ ህጻናትን ያላባትና እናት ያስቀራል። ጦርነት የትውልዶችን ተስፋ ያጨልማል፣ ቁስሉ ለብዙ ዓመታት ሳይሽር ይኖራል። ጦርነት የሀገርን ሀብት ያውድማል፣ እድገት ያዘገያል፣ ጥላቻና በቀልን ይዘራል። ጦርነት የኑሮ ውድነትን ያባበሳል፣ ረሃብና በሽታን ያመጣል። ማንም ሰው ጦርነት ሲካሄድ ደስተኛ ሊሆን አይችልም ማለት ነው። እኛ የሀራ ከተማ ነዋሪዎች የሰላምን ዋጋ በሚገባ እንገነዘባለን። ከዚህ በፊት በነበሩ ጊዜያት የሰላም መጓደል ያስከተለውን መራራ ውጤት አይተናል። የሰላም እጦት ምን ያህል ህመም፣ ስቃይ እና እንግልት እንደሚያመጣ ተመልክተናል። ስለዚህ ዳግም ያን አስከፊ ጊዜ እንዳንመለከት ሁላችንን በአንድነት መቆም አለብን። ዛሬ እዚህ የተገኘነው የሀራ ከተማን ሰላምና የልማት ማዕከል ለማድረግ አን ለመገባባትም ጭምር ነው። ይህምን ራዕይን ለማድረግ ሁላችንም ተረባርበን መስራት አለብን። እያንዳንዱ የከተማችን ነዋሪ በሰላም ማስፈላጊ የራሱ ድርሻ አለው። በየሰፈራችን፣ በየቤታችን፣ በየስራ ቦታችን የሰላም መልእክተኞች እንሆን። የወጣቶቻችን የሰላምን አስፈላጊነት እናስተምር። በልባችን ፍቅርን እናንግስ፣ ጥላቻን እናስወግድ። የሀራ ከተማ የልማት ማዕከል እንዲሆን ሁሉም የከተማችን ነዋሪ በንቃት መሳተፍ ይጠበቅበታል። ለተሻለ ከተማ፣ ለበለጠ ብልጽግናና ለተደላደለ ኑሮ በጋራ ንስራ። መንግስታችን እያከናወናቸው ያሉትን የልማት ፕሮጀክቶች በሙሉ ልብ እንደግብ የሰላም ከባቢ ሲኖር ልማት የሚፋጠን ነው። የሰላም ከባቢ ሲኖር ነው ልማት የሚፋጠን ነው። እኔ የሀራ ከተማ መሪ እንደመሆን መጠን ለሰላምና ለልማት ዘብ በመቆም ከሌሎቹ ባልደረቦች ጋር ግንባር ቀደም ሁኜ እሰራለሁ። ከእናንተም ጋር በመሆን ከተማችንን በሰላምና በልማት ጎዳና ላይ ለመምራት ቆርጠን ተነስተናል። የእናንተ ድጋፍ እና ትብብር ለኛ ትልቅ ኃይል ይሰጠናል። በመጨረሻም በድጋሜ ለዚህ ሰላምን የሚሰብክ ሰልፍ በደስታ በመገኘታችሁ እጅግ በጣም የላቀ ክብርና ምስጋና አደርጋለሁ። አሁንም ቃል እንግባ፣ ለሰላም እንቆማለን፣ ለልማት እንተጋለን፣ አንድነታችንን እናጠናክራለን። ሀገራችን ኢትዮጵያ ብሎም ክልላችንን ፈጣሪ ሰላም ያድርግልን። እጅግ በጣም አመሰግናለሁ። ፕሮግራማችን እዚህ ላይ ተጠናቋል። የገጠር ቀበሌዎች በመጣቸውበት መኪና መኪኖቹ መልሶ ያደርሷሉ። የከተማዎቹን ደግሞ እጅግ በጣም እያመሰገን መልካም የሰርግ ፕሮግራም መልካም ውድ ማለት ወዳለሁ ኪ